ከእግዚአብሔር ጋር ይደባደባሉ። አንተ ከእግዚአብሔር ጋር ተዳብ ተደባደበ ታውቃለህ። ከእግዚአብሔር ጋር ይሁን ና፣ እግዚአብሔር ወንድ ከሆንክ ብዬሽ እ እግዚአብሔር ወንድ ከሆንክ ና፣ ጌታ ይሁን እኔ ገብርኤል አሁን ከዚህ በኋላ ይሁን ገብርኤል ይሁን ሚካኤል ይሁን አሁን ከፈለገ ውሸት እኮ ና ገብርኤል ና እኔ ፈልጋለሁ ከእግዚአብሔር ጋር ከእግዚአብሔር ጋር ትደባደባለህ ብዙ ጊዜ ተደባደብኩት ፊት ለፊት ጌታ ምስክሬ እግዚአብሔር ና ወንድ ከሆንክ ና ብዙ ጊዜ ይላል እግዚአብሔር ካለ ምን ሆ በቃ ኳኳ እንደዚህ አድርገህ ማለት ነው ከዛይ ትዝብ ግድግዳ ጋር እንደዚህ በቃ እግዚአብሔር አምላኮይ ለቤተ ክርስቲያናችን መሳሪያ የሚሆንን አንድ መቶ ሀያ ቢሊዮን አሁን ሊቀቅል ወይም ደሞ ሰጠኝ አልሰጥም ብሏል እርፍ አልሰጥም ብሏል አላለም ደፈር አንተስ አሁን መቶ ሀያ ቢሊዮን ብር ትጠይቃለህ እንዴ የሚገርሙኝ እኮ ከጎን ሆና ማለት ነው ተብላ ይህን የተጃጃለ ጸሎት ትሰማለች ማለት ተመስጣ። ከመቼ ግን ማርያም አልሰጥም ብሎሃል? አለ አይሰጥም። ካልሰራች የት ይገኛል አባቴ? አሁን የተጃጃለ ጸሎት ነው በቃ። ቁጭ ብላ አለ ለቤተክርስቲያናችን መሳሪያ የሚሆን መቶ ሀያ ቢሊዮን ሞኝ ግም አሜን የምትሉ ሰዎች ልባችሁን ይመልስላችሁ። እኔ ፕሮፌት ኮዳ ሶስተኛው ሰማይ ላይ ነበርኩና እዛ ባለውበት ሰዓት ሐዋርያው ጳውሎስን በአካል አይቼዋለሁ። ጴጥሮስን ፊት ለፊት አይቼዋለሁ። ለ ሰዓት ላይ መላእክቶች መጥተው ፀጉረን እያሻሹ እያናገሩኝ ነበር እምገርማችሁ በአብቀኝ ይሁን በአብቀኝ ከሄድኩ በኋላ እንኳ የእኔ ማረፊያ ሰኪውር አድርጌ ነው የመጣሁት እንደዚህ ያለኝ ወደዚህ ራሱ የመጣሁት እኔ ለእናንተ ብዬ ነው ሐዋርያ ጳውሎስ እንደተናገረ የኔ እዚህ መኖር ጥቅሙ ለእናንተ ለበራለት ሰው ይናገራል። ሶስተኛ ሰማይ ማለት ምን ማለት እንደሆነ ለሚገባው ሰው ይገባዋል። እና ወደዚህ ምድር ራሱ እኔ ቅድም ሲመጣ ራሱ ብዙዎቻችሁ ትገረሙ ነበረ። መሬት እንዳረግጥ እኔ መረግጥ እንዲረግጥ ሰማይ ፈቃዱ አይደለም። ስለዚህ ከላይ እንደመጣ ሰው በእናንተ ፊት ቆመ ኖ እኔ የምናገራችሁ ስለዚህ እንደዚህ አይነት ታናሽ ጉባኤ ውስጥ የላከኝ አስጠንቅቆኝ እንጂ ነገረኝ እኮ መልአኩ ነገረኝ። አስቴድ ብሎ ስለነገረኝ ነው የመጣው። አማን በለባክ ሃይ ኤቭሪባዲ ሃሌሉያ። ሲሄድ ጃንጥላ ምን ነበረኝ? ባዶ ግዴ ነው የምሄደው። እውነት ቀብደኝ ከሆነ እያልኩ ዝናብ ሲመጣ ዝናቡን አዞራለሁ ማለት በኔ ላይ እንዳይዘንብ በኋላ ቸርች ላይ ተቀብታችሁ ከሆነ ሁለት ሶስት ልጆች ተቀቡና የእኛ ጋር ኮንፍራንስ ሲዘጋጅ እውነት ተቀብቶ ከሆነ ተራ በተራ ፕሮግራም ይወጣል። ያል ዝናብን ታጠፋለን ኮንፍራንስ እስከሚ አልቅ ድረስ ሶስት ቀን አንተ የጸለየ ዝናብ ካዘነበ አንተ ትክክለኛ ነው ብዬ አይደለም። ይሄ በቸርች ፕሮግራም ተራ ሰዎች በቃ ዝናብ እንደዚህ እየዘነበ ከዚህ በፊት እንደዚህ እንዳገልገል ዝናብ እየዘነበ ከባስ ወርዶ ከዛ ዝናቡን ልክ እንደ አንድ አይነት ገጠመኝ ሰምቻለሁ። አንድ ነቢይ ዝናቡን እንዲ እንዲያር ዝናቡ ይዘንባል፣ ግን እሱን አይነካው። ልክ እንደዛ ነው። አሁን ከፊትህ እንደዚህ ይዘንባል፣ ከኋላም ይዘንባል፣ ግን እንደዚህ ዞር እያለ ይሄዳል ዝናቡ ወይስ እንዴት ነው? ስትራመድ ግን ዝናብ ጨፍጨፍ ይላል። ታምር። የተበሸበሸ ነው የኛ አካባቢ። እኔ ሶፊ ግን ከየት ነው የምታገኛቸው? መድኃኒዓለም፣ እሺ። ስንት መንግስት መከራውን አይቶ ለህዝቡ በማሰብ አርቲፊሻል ዝናብ ያዘንባል፣ እርሶ ደግሞ ዝናብ እንዳይዘንብ ይከላከላሉ። ኧረ ወይኔ! ኧረ ወይኔ! ኧረ ወይኔ! እንዲህ አባባ ቆያውን እርሶ ምን ሆኖ ነው ግን በመድኃኒዓለም እየዘነበ ነው። በዛ በኩል ይሄድ ይሉት እና ዝናቡን በዛ በኩል ምናምን እንደሄድ ምናምን ያደረጉታል። እግዚአብሔር የተመሰገነ ይሁን። ከዛ አሜን ይላል። መቼም የምታገለግልበት ቸርች ውስጥ ዝናብ ቦታ አስቀየርኩ ስትል ምናምን አሚን ይላል። አይጠፋም። እንግዲህ እኔ ምንም ማለት አልችልም። እግዚአብሔር ሰው ያድርግህ። ሰው ለመሆን የሚጎልህ ነገር ያለ ይመስለኛል። ሰው ያድርግህ።

ታወራለች እቺ። መላእክቶች አሉ ኢየሱስን ነው ሙሉ ለሙሉ መንፈሴ ሙሉ ለሙሉ ኢየሱስ የሚባለው ነገር ታውቋለች። እውነትም የመጨረሻው ዘመን ደርሷል። በቃ ኢየሱስን መንካት ፈልጋለሁ ብያለሁ ነበር። እቹ ስነካው ሰውነቱን ስነካው ምናምን በስነ ስርዓት ያወራኛል ወይ ጊዜ ስንቱን ያሰማናል ባካችሁ ከዛ በኋላ ከመጣው በኋላ አቤት መድኃኒዓለም ኢየሱስ ጋር ይጃለሁ አይቼዋለሁ መልእክት ተቀብያለሁ የተቀበልኩትም ለአለም የሚሆን መልእክት ነው ማለት ነው ያው እኔ ኢየሱስ እመጣለሁ ግን ህዝቡ እንዲዘጋጅ አድርግልኝ ነው ዋና ሜሴጅ ኢየሱስን አገኘውት ምን የነገረኝ ነገር መልእክት ነው ከዛ ነካውት ፊዚካሊ የሰውን ልጅ የሚመስል ነው። በቃ እኛ የምናየው አይነት። እኔ ጂሰስን ነው ያየሁት። እኔ ኢየሩሳሌም የደንገነት ጎበኘን ምናምን የሚሉት ኬዝ ቀዳዳ ቶሪናፋ ሮምባ ተራፋ ድሮ አይኔት ሲጨፍን የሚታየኝ ጥቁር ነገር ነበር። አሁን አንተ አይኔት ሲጨፍን ጭለማ እንደሚታየው ማለት ነው የሚታየኝ ጭለማ ነበር። በጣም እንደው ከዛ በኋላ አይኔት ሲጨፍን እዛ ያዩቸው መላእክቶች እንደ መጋረጃ ቤት ውስጥ አያቸዋል። እኔ ቤት ውስጥ እሄ እሄ የቀድሞ ነገርኩ የጤና አለመሆኑን አውቄዋለሁ።